ሰላም ሰላም፣ ውድ ተመልካቾች እንዴት ናቸሁ? እንደምናመሻችሁ። አሁን ወሳኝ የሆነ መረጃ ይዤላችሁ መጥቻለሁ። ይህ መረጃ እንግዲህ ምንድን ነው? ሰሞኑን በሸዋ ላይ እነ መከታው ና እነ እስክንድር እንግዲህ እነ ፋኖ ወደ ሳሌ ላይ ዘመቻ አድርገዋል። ይህ ዘመቻ ደግሞ የሚመራው በብልጽግና ነው፣ በዋናነት በብልጽግና ሰራዊት ጀኔራሎች ነው። ይህ የብልጽግና ጀኔራሎች ሰራዊት የሚመሩት እንግዲህ ለነ መከታው ሽፋን ላይ ይሰጧቸዋል። እነ መከታው ሰርገው ገብተው እንግዲህ እያጠቁ ይገኛሉ ማለት ነው። ስለዚህ አሁን የእስክንድር አክቲቪስቶች ና የእስክንድር ነንባዮች የአማራ ጠላቶች እንግዲህ ይህን ነገር ልክ እንደ ድል እያሳዩት ይገኛሉ። ልክ እንደ ድል እየጨፈሩ ነው የሚገኙት። ይህ ማለት ወንድም ላይ መተኮስ ወንድም ላይ ከመከላከያ ጋር ከብልጽግና ጋር ከናቪ ጋ አብረው እንግዲህ ወንድ የሸዋፋኖ ላይ እየተኮሱ መከላከያ ሽፋን እየሰጣቸው ጉዳት እያደረሱ ነው ያሉት። ስለዚህ ከነ ከፍ ያለው የሞተ እንግዲህ እን ሲቀባጥሩ ጥሩ እንደነበር እናውቃለን። አሁን ዶናይ አበበን ማየት ይቻላል። እና ዶናይ አበበ እና የእስክንድር አክቲቪስቶቻቸው በጣም አማራ ከዚህ ያለበት ችግር አንጻር እንግዲህ እነሱ የሚናገሩት ነገር በጣም ከብልጽግና በላይ ጠላት መሆናቸውን ያሳያል። በጣም የተገዙና ለአማራ የማይጠቅሙ መሆናቸውን በእርግጠኝነት ያሳዩበት ነገር ነው ሲጀመር ነጌታ ስራደ እነደረጀ እነ ደረጀ በላይና እነ ሰለሞን አጥና እንግዲህ ምን እንደሆኑ አማራም ራሱ አይመስሉም። እነሱም መጠናት አለብና መመርመር አለበት። እዚህም ደግሞ ሸዋ ላይ እንግዲህ እነ አዶናይ በጣም መጠናት አለባቸው፣ ምን እንደሆኑ የሚሉት ነገር እንግዲህ ከብልጽግና አክቲቪስት በልጠው የብልጽግና አክቲቪስት ሁነው ነው የተገኙት ማለት ነው። ስለዚህ አሁን እነሱ ከመከላከያ ጋር ሁነው መከላከያ ሽፋን እየሰጣቸው የአማራ ፋኖ በሸዋ እንግዲህ ጥቃት ማድረስ በጣም እንደ ጀብድ እየቆጠሩት ይገኛሉ ማለት ነው። ይህ አካባቢ እንግዲህ አንድ መከላከያ ይዞ የማያውቅ አንድ መከላከያ ላይ ጥቃት ፈጽሞ የማያውቅ ምንም ነገር የአማራ ትግል ላይ ምንም ነገር አስተዋጽኦ የሌለው እንግዲህ አሁን የወንድሞቻቸው ላይ የአማራ ፋኖች ላይ እንግዲህ በመከላከያ ጋር መከላከያን መንገድ እየመሩ በዚህ ያሉ እናንተ ሽፋን ስጡን እያሉ በመከላከያ ሽፋን እያገኙ እንግዲህ ማጥቃት እንደ ጀብድ አይተውት በእርግጥም ከአቢ ከብልጽግና ጋር እንደሚሰሩ የብልጽግና ፋይናንስ እንደሚያደርጋቸው እንግዲህ ያሳዩበት ነው በዚሁ ሁኔታ እስክንድርን እንግዲህ አስጦታል እስክንድርን በግልጽ ከአማራ ውጪ እንደሆነ አማራን ፋኖ አማራን እንደማይወክል እስክንድር በስሩ የያዛቸው እንግዲህ አማራ እንዳልሆኑና ታሪካዊ የአማራ ጠላቶች ጋር የሚሰሩና ታሪካዊ የአማራ ጠላት መሆናቸውን እንግዲህ የሚያሳይ ነገር ነው አሁን እያደረጉ ያሉት ስለዚህ እነ መከታው ይህንን ከመከላከያ ጋር ነው የአማራ ፋኖ በሽዋን ማጥቃት እስካላቆሙ ድረስ እንግዲህ በጎንደር ጎንደር ላይ በጣም ልክ እንደ ጎጃም ሁሉ ተጠራርገው መውጣት አለባቸው። ከዛሬ በኋላ ወንድሜ መኔ መኔ እንደዚህ ይሉንታ የሚባል ነገር ጠፍቶ እንግዲህ የአፋድ አባል የሆነ ጎንደር ላይ ያለ ተጠራርጎ እርምጃ መወሰድ አለበት። እነ ሰለሞን አጠና፣ እነ ደረጀ በላይ፣ እነ ጌታ ስራዳ የትኛውም የእስክንድር ጋር የሚሰራ እንግዲህ በጎጃምና በጎንደር ጥምር ኃይል የፋኖ ጥምር ኃይል እንግዲህ ራጅና እየተናበበ ጥቃት ደርሶን እነዚህ የእስክንድር ተላላኪዎች ታሪካዊ የአማራ ጠላትና መምጫቸው የማይታወቅ እነዚህ ልጆቻቸውን እንኳን በብር በዶላር የሚሸጡ ለአማራ አይጠቅሙምና አስተማሪ የሆነ እርምጃ ወስዶ አን ጊዜ ከነሱ ስር ባደማወቅ ያሉት ከነሱ ስር ያሉ ሰራዊቱ እንግዲህ ምንም ሳይደርስበት ወደ አማራ ፋኖ እንዲቀላቀል ማድረግ ያስፈልጋል ማለት ነው። ምክንያቱም ምክንያቱም አሁን ሰለሞን አጠናን፣ ደረጀ በላይ እንጌታ አስራደን ለአንድነት እንትን ብትሏቸው አውቆ የተኛ ጅብ ነገር ነውና ምንም ሊሰሙ አይችሉም። ምንም ሊሉ አይችሉም። ለአንድነትም አይበሉም። ቂም ይዘው ነው የሚመጡት። ስለዚህ ደረጀ በላይ አሁን አደለም ከአማራ አደለም ከአማራ ፋኖ ጋር ተስማምቶ ሊሰራ ቀርቶ ሁለት ልጆቹን እንኳን ገብሮ እንግዲህ በዶላርን አስበልጧል። ይህ ትግል ሁለት ልጆቹን ለዶላር ሲል ነው ማለት ነው አስከትሎ የገበረው። ስለዚህ በዶላር ልጆቹን የቀየረ ለአማራ እንደማይሆን በእርግጠኝነት ማወቅ ይኖርባቸዋል። ስለዚህ ከነስክንድር ጋር አንድነት ምን ንግግር የሚል ነገር መቆምና እርምጃ ልክ እንደ ጎጃም ላይ እንደተወሰደው እርምጃ እንግዲህ በጣም ተጠናክሮ መቀጠል አለበት እላለሁ።